ከሰሞኑ አዲስ የቀበሌ መታወቂያ ለማውጣት በለሚኩራ ክፍለ ከተማ ወረዳ 3 ተገኝቻለሁ። በወቅቱ ብዙ ተገልጋይ ባይኖርም ከ8 ሰዓት እስከ 10 ሰዓት ድረስ መጠበቅ ነበረብኝ። ተራዬ ደርሶ ወደሚያገለግለኝ ሰራተኛ ቀረብኩ። ነገር ግን ሰዓት ገና ቢሆንም በንጋታው እንድመጣ አሳማኝ ያልሆነ ምክንያት ያልነገረኝ፣ እዚህ ጋር ንግግራችንን ግን መቅረጽ ጀመርኩኝ። እስካሁን ተረንስ ጠብቅ ለም ዝማል ከስምንት ሰዓት ጀምሮ እዙ ፊትለፊት ተቀምጫለሁ። ምን ይልካል? ባለሙያ ነው መስራት ይችላል። ነው ታዲያ ማን? እሱን እኛ አለ ባለሙያ ነው እንደኔ መስራት ዩኒፎርም ቀይሮ አሰራሩ ትክክል ባይሆንም እንደ አንድ ዜጋ ለመገልገል ግን በንጋቱ መምጣት ነበረብኝ። በወቅቱ ከ10 ደቂቃ ባልበለጠ ሰዓት ተስተናገድኩኝ። ነገር ግን ጉዳዩን ወደ ወረዳው ስራ አስፈጻሚ መርጋ አርሳ ጋር ይዤ ሄድኩኝ። ስለተፈጠረው ነገርም ማስረዳው ይሄን ነገር እኔ በበኩሌ በጣም ሶሪ እንደ አስተዳደር ማለት ነው ከዛ ተቋም ላይ ሁለት ሰው ላይ እርምጃ ወስደናል ቢፎር እንደዚሁ ማለት ነው ዋና ካሜራውም ያስፈልገው ይሄኛው ካሜራ ያስፈለገው ለዚህ ነው ማለት ነው አንዳንዴ ዲናይ ማድረግ ሁኔታዎችም ጭምር ስለነበሩ ባለጉዳይን የሚያመናጭቁ ስነምግባር የሌላቸው ባለሙያዎች አሉ ለዛ ነው ይቺ ካሜራ የገጠምነው በዚህ ነው ማለት ነው። እሁድ ቅዳሜ ገብተው የሚሰሩ ባለሙያዎች ጭምራሉ ማለት ነው። አንዳንድ ደግሞ እንደዚህ በቃ ትንሽ ከሌላ ኢንቫይሮንመንት በተለያየ ምክንያቶች ወደዚህ የመጡ አካላት ደግሞ ትንሽ ባለጉዳዮቻችን የሚያመናጭቁ አሉ ማለት ነው። እነዚህ ላይ እርምጃ እንወስዳለን። በሲቪል ምዝገባ ጽህፈት ቤት አገልግሎት ለማግኘት ነዋሪዎች በየቀኑ ይመጣሉ። ነገር ግን እኔን የገጠመኝ አይነት በድሎች በህዝቡ ላይ የሚፈጽሙ ህዝብና መንግስትም የጣለባቸውን ኃላፊነት ወደ ጎን በመተው ሙስና የሚሰሩ በርካቶች ናቸው። ስለዚህም ክፍለ ከተማው አስተዳደራዊ እርምጃ እየወሰደ ስለመሆኑ ይገልጻል። አንዱ አገልግሎት አሰጣጥ ሂደታችን ላይ የባለሙያ ብልሽት ይኖራል። ባለሙያ ሌብነት ላይ ይገባል። አሰራሩን አገልግሎት የአገልግሎት አሰራሩን መመሪያውን እያወቀ አሰራሮችን በመጣስ በገንዘብም ይሁን ባለማወቅም ይሁን አሰራሩን በመጣስ አገልግሎቱን የሚያበላሽበት ሁኔታዎች አለው። ባለሙያ አካባቢ ለምሳሌ 2017 ብቻ ከ14 ሰራተኞች በላይ እርምጃው ተወስዶባቸዋል። ብልሾ ስራና ሌብነት ላይ ተሳትፎ የተገኙ ከ14 ባለሙያዎች ላይ አምስቱ ጉዳያቸው በፍርድ ቤት ተይዞ በወንጀል ተይዞ የፍርድ ሂደቱን እየተከታተሉ ነው። ሌሎች ግን ከደሞዝ ከስራ እስከ ማገድ ድረስ እርምጃ የተወሰደባቸው አግባብ አለ። አሁንም በሂደት እየተከታተለን የምንገኝ ባለሙያዎች አሉ። እኔ ግዴታና ኃላፊነቴን በአግባቡ የማውቅ ግለሰብ በመሆኔ ጉዳዩን በቸልታ ለማለፍ አልወደድኩም። ነገር ግን ስንቱ እየተንገላታ በቸልታ ዝም ብሎ ወደ ቤቱ ሄዶ ይሆን? መንግስት ግን እንዲህ አይነቱን ብልሹ አሰራር ለማጥራት በትኩረት መስራት ይገባዋል።